የሳሩን ክፋት አሁንም እየጨመረ ይገኛል። እንግዲህ ትላንትና እንዳያችሁት ወንድሟን እጇን በእጇ እንደነከሰች ያክል ነው። እጄን በእጄ ጠላቴ እገላለሁ ስል ወዳጅ ወንድሜን አንድ እናቴ ልጅ አጣሁ እያለች ባለችበት ሰዓት ዛሬ ደግሞ ሩታንና ህይወትን እንዲሁ ወቅታቸዋለች ማለት ነው። የቤቱን ሰው ቀስ በቀስ እየመረዘች እና እየገደለች ወዴት እያመራች እንደሆነ አላውቅም። በጣም ይገርማል። በጣም ያሳዝናል። እንግዲህ ይህን ነገር ሁሉ ያደረገች በኋላ እሱ ወደ ሆስፒታል እንደገባ ነግረናችሁ ነበር። ከሆስፒታል ገብቶ ግን አይሲዩ ክፍል መሆኑን ስትሰማ እናቴ የምልልሽ ነው፣ ሁለት ልጆችሽን አሳጣሁሽ። አሁን ምን ሊበቃይ ነው? ስለዚህ ይህንን ነገር እኔ መሆኔ መጠርጠር የለብኝም። ይህንን መድኃኒት እንግዲህ በህይወት ማመካኘት አለብኝ። ህይወትን እንዳደረገችው ማድረግ አለብኝ። ሌላ አማራጭ የለኝም ስትል እንግዲህ ያንን መድኃኒት አንስታ ከህይወት ልብስ ፌስታሏ ውስጥ ጨምራባታለች ማለት ነው። በዚህ ጊዜ እንግዲህ በጣም በሚያሳዝን ሁኔታ የሚፈጠረው ነገር ያሳዝናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን አትርሱ። እንግዲህ ሳሩን እንደዛ አድርጋ ወንድሟን ለህይወት ባዘዘችው ጁስ መሰረት ወንድሟን ስታጣው አሁን ሌላ እቅድ ደግሞ አቅዳ ተነስታለች። ይኸው ምንድን ነው? እኔ ገዳይ መባል የለብኝም። ስለዚህ እዚህ ቤት አንድና አንድ ህይወትን መሆን አለባት። ለህይወት መድኃኒቱን ፌስታል ውስጥ ማስገባት አለብኝ ብላ እንግዲህ አስባ፣ ከዛ ፌስታል ውስጥ ከታ ልትወጣ ስትል ሳሚ ይመጣል። ሳሚ ደግሞ እንዴት ነው ወንድሜ ስትላ፣ አይ በቃ አሁን አልነቃም አይሲው ነው ያለው። አንቺ ግን እዚህ ምን ትሰሪ? ያለች ሲላት፣ እባክህ የወንድሜ ነገር ገሪኛ ሳስቦኛ መጥፎ ነገር እንዳትነግረኝ መጥፎ ዜና ጥሩ ዜና ብነገርሽ ደስ ይለኝ ነበር፣ ግን አዝናለሁ። ዳዊት እስካሁን አልነቃም ከኮማ አለሙማል ዶክተሮቹም እንግዲህ እየታያዩት ነው። አውቀዋለሁ እስኪ አሁን ምንድን ነው ማደርግ ምን አባቴን ማደርገው እያለች ልክ እንዳልሰራ ሰው ትላለች። አንቺ ግን እዚህ ቁጭ ብለሽ ምን ታደርጊያለሽ? ያለች ወንድምሽ በህይወትና በሞት መካከል እያለ አንቺ ምን ትሰሪያለሽ? አልቻልኩም እሱ እንደዛ ሆኖ ማየት አልቻልኩም አለች። የጥፋተኝነት ስሜት ይሰማኛል ስትለው እንዴት ነው የጥፋተኝነት ስሜት የምትይው ያደረግሽው ነገር አለሽ እንዴ? አላተረምንም ማለች በቃ አይዞሽ አይዞሽ አይዞሽ ብሎ ከአጽናናት በኋላ እንግዲህ አሁን ልብስ ቅያሬ ይዤለት ሊሄድ ነው የመጣሁት፣ እና ልብስ ላዘጋጅለት ነው ስትለው እሺ አንቺም ልብስ አዘጋጅ እና እኔም ልሄድ ነው። እንግዲያስ አብረን እንሄዳለን። እሺ፣ ያሁን ልብስ ደግሞ ትንንሽ ሻንጣ የለንም እዚህ ቤት ውስጥ ትልልቅ ሻንጣ ነው። በምን ላድርገው ስትል ሲላት፣ በህይወት ሻንጣ አርገው። ህይወት ደግሞ ባለ ሻንጣ ሆነች እንዴ ከመቼ ወዲህ ህይወት ሻንጣላት? አላት እና ገብቶ ፌስታኑን ሲገለብጠው የህይወት ልብስ ውስጥ መድኃኒቱን፣ ሲያገኘው እሱ ደግሞ ይሄን ነገር መቸም ህይወት አታደርግም በሚል ይጠራጠርና ያንን መድኃኒት አንስቶ ከራሱ ኪስ ውስጥ ሳሚ ያስገባውና ልብሱን ይዞ ሊወጣ ሲል ከበር ላይ እንዴት አላገኘውም? እንዴት አልጠየቀኝም? ብላ ተጠራጥራ ምን ሆነህ ነው? የሆነ ድንጋጤ ስሜት ይታይብሃል፣ አለችው አይ እኔ ምንም አልሆንኩም። ያገኘኸው ነገር አለ እንዴ? አለችው አረ ምንም አላት ሲላት፣ በቃ እንሂድ ተባብሎ እንዴት ይህን ነገር ለምን አላገኘው መድኃኒቱን እያለች በጣም እንትናሽ እናቴን ሁለት ልጆች ያሳጠኋቸው እያለች ስትል፣ ከዛ በኋላ እንግዲህ ከዛ ደርሶ ሲመለስ ሩቲ ደግሞ ከቤት ውስጥ ወንድሟን አስገብታ ፋይሉን እየፈተሹ እና ፋይሉን ይዘው ሊወጡ ሲሉ ድንገት ሳሚ ይደርስባቸዋል። ሳሚ ሲደርስባት ልጅ ወንድሟን ትደብቀዋለች። ከደበቀችው በኋላ ሳሚን ምን አመጣህ አንተ ደግሞ ስት እንዴ ከቤታችን ደግሞ ለመምጣት ምን አመጣህ እንባላለን እንዴ እያለ ሲጠይቃት፣ ከዛ በኋላ እንዳይነቃባት ተጠራጠረችና አይጢቱ አይጢቱ ብላ ስትጮህ ወንድ ወንድሟን ለማስወጣት የምን አይጥ ነው? ምን ሆንሽ? እያለ ሲል ወንድሟ እንግዲህ በአንድ ሳይል ወጥቶ ሄዷል ማለት ነው፣ አላወቀም። ከዛ ወጥታ ለወንድሟ ደውላ እንደዚህ ሆነ ኮ ተፈጠረ አሁን ደግሞ ህይወት ደግሞ መንገድ ላይ ነበረች። መንገድ ላይ እየሮጠች ጓደኛዋ ታገኛትና ብታዋራትም አሰማቻት። ምን ሆነች ነው ስትላት ዳዊት እኮ ተመረዘ ተመርዞ ሆስፒታል ገባ። ያ ቆንጆ ልጅ ረመመረዝ መመረዝ የለበትም። እንዴት ብሎ በጣም ነው ያሳዝነኝ። ምና እንዴት ነው እያለች ስትላት ማለት ነው። ከዛ እየሮጠች ወደ ቤት ዝም ብላ ህይወት ከጓደኛዋ ጋር ተሰናብታ ስትገባ፣ እንግዲህ አጀሪት ደግሞ ለእሷ ለማመካኘት እንግዲህ ቢለዋ ይዛ ትጠብቃት አለች ማለት ነው። ከዛ ምን እያደረግሽ ነው? ስትፈትሸው፣ አጣችው። ፌስታሏ ውስጥ እንደ ይህን መድኃኒት ማን አወጣው? እያለች ሳሩን የህይወትን ፌስታል እየፈተሸች ከዛ በኋላ እንደ የት ሄደ ይባላል ማን ወሰዶ ይባላል እያለች ትላለች። ከዛ በኋላ እንግዲህ ይህን ነገርማ ቢላዋ ስወጋት ወይም ማስወገድ አለብኝ ብላ ታስብና እዚህ ነው ያኖርኩት። እንዴት ሊሆን ይችላል? ሳሚም ካላገኘው እንዴት ሊሆን ይችላል እያለ ስትል ከዛ በኋላ ከማድ ቤት ሄደች እና ቢላዋ ይዛ መታ። አንቺ ኑረሽም አትጠቅሚም፣ ሙተሽም ብትገላገይኝ ይቻላል። አንቺ በዚህ ቤታችን ህይወት ውስጥ ከገባሽ ጀምሮ ቤታችን ሰላም የለውም ትላታለች ሳሩን የህይወትን ፌስታል እየፈተሸች እዚህ ነሽ፣ እንደ እኔ ክፍል አለቻት። የምትፈልጊው ነገር አለች። እኔ ከአንቺ ምን እፈልጋለሁ? ደሀ እኮ ነሽ፣ ለዛውም የስጋ ዘመድ የሌለሽ ዘረቢስ ስትለታልኝ፣ እኔ ያደረግኩት መስሎች ነው እንዴ አለቻት ህይወት። ለምን እንደዛ ብዬ አደርጋለሁ? ዳዊት እኮ የእኔም ወንድሜ ነው፣ እወዳለሁ። ዝጊ፣ ዝም ብልሽ ቆሻሻ ወንድሜ ያደረ አንድ ነገር ቢሆን ስጋሽን ቆራርጬ ነው ለጅብ የምሰጥሽ ዳዊት የኔ እንጂ ያንቺ ምንሽም አይደለም እንዲተርፍ ብቻ ጸልይ እረ እባክሽ እኔ ለምንድን ነው መመረዘው ምን አቅልሽ አለው ታዲያ እዚህ ቤት ምግብ ስትገቢ ምን አይነት ተልእኮ ይዘሽ እንደገባሽ እኮ አላውቅም ግን እኮ አንቺ እኮ ለእኔ ያቀረብሽው እጁስ ጠጥቶ ነው የሞተው ወንድምሽ አንቺ ነው የመረሽው እያልሽ ነው እውነት ነገር በጥፊ አትምችኝ። ወንድምሽን ስለመታመም በአንቺ ምክንያት ጁስ እየሆነ እያየሽ እኔ እንዴት ትመችኛለች? ከጥርጣሬ ያወጣኛል እባክሽ ስትላት፣ ለዚህም በቅተሻል፣ እሺ ጠብቂ ብላ እንግዲህ ይህን ነገር ከነቃችና ካስጠጣችብኝ ማ ታስይዘኛለ እውነቱን ታወጣብኛለ ብላ ቢላዋ ይዛ ሂዳ ትመጥታ። በዛ አረባክሽ በፈጣሪ በእግዚአብሔር አረባክሽ እያለች ስትለምናትም፣ አንቺን በዚህ ነው ማስወግድሽ እንጂ በፍጹም አትኖሪም ገባሽ ደግሞ ያንችን የራስሽን ስራ ወደ እኔ ነው አረ ሳሩ እናትቀልጅ እንዳትወጊ እንዳትወጊ ዝም በይ ብትኖሪም ብትኖሪም ብትሞቺም አንቺ ጥቅም የለሽ አንቺን ቀድሜ ማስወገር ነበረብኝ ሲጀመር አንቺ ምንም አፍሽን ዝጊ እያለ ስትል ድንገት ሩታ ትገባለች ምንድን ነው ምን እየተሰራ ነው አረ እባካችሁ እሱ ቢላዋ ምንድን ነው ትላለች ምንድን አንቺ ከዚህ ነገር ውስጥ እንዳትገቢ እባክሽ አረ በእናትሽ ተይ እያሉ ሲገላገሉ ሩታ በመሃል ልትገላግል ልትገላገል ስትገባ ወንድሜን እንደ እንደመረጽኩት እኮ እየተናገረች ነው ብላ ለሩታ ስትነግራት፣ በፈጠረሽ ሄቴ ብለዋኮ ነው ባክሽ ተያተ እንዳትሳሳች ለእኔ ስቲ ብላ መካከል ላይ ስትገባ ሩታን ተወጋታለች ማለት ነው። እንግዲህ ሳሩን በሰር በሁሉንም በቤታቸው ያሉትን እየወጋጅ ይህንን ሚስጥሯን ያወቀባትን ሁሉ እንዳያወጣባት በሚል እንግዲህ ሁሉንም ልትጨርስ የተነሳች ምን እንበላ፣ ጭራቅ ሆናለች ማለት ነው። እና ከዛ በኋላ እንግዲህ ሳሚ አገግሞ፣ ዳዊት አገግሞ ወደ ቤት መጣ። እንዲሁም ሩቱም አገግማ ወደ ቤት ከመጣች በኋላ ከዛ በኋላ እንግዲህ ቡናና ፍላብላ የህይወት ጓደኛ መጠታ ነበር። የት ሄደሽ ነው? የት ሄዳ ነው ሳሩን ይላል ዳዊት ገርሞት። እንዴት ነው ለአንቺ፣ እንኳ ለእህቷ አትጨነቅም? የት ሄዳ ነው ሳሩን ሲላቸው ትመጣለች እያለ ያስተባብላል። እንዴት ነህ አንተ ወንድሜ ስትለው ሩታ እኔ ደህና ነኝ፣ ግን ማን እንደዚህ እንዳደረገች ንገሪኝ እስኪ እስኪ ወንድሜ ተው ራስህ ዳን አንቺ ንገሪውና ነገረው፣ አልነግራችሁም እስከዛ ግን ትንሽ ልረፍበት አለቻቸው። አሁን ማን እንዳደረገች ንገሪ ብሎ ዳዊት በጣም አስጨንቃ፣ ሳሚ ልትነግር ነው ብሎ በጣም ተጨንቋል፣ አጠገቡ ተቀምጦ። ከዛ በኋላ ቡና ሊፈላ እነ ህይወት እየጎዛጎዙ፣ ከጓደኛ ኮንፎርት አምጥታ እንግዲህ እና ገደም በል ልበስ፣ አንተም እኮ ገና ከሆስፒታል እየወጣ ነው ብላ ኮንፎርት ታለብሰዋል። ምንም ችግር የለም እንደዚህም እኮ በሆን እያለ ዳዊትም ከዛ በኋላ እባክህ ልትናገር ነው እያለ ሳሚ በጭንቀት ሙቷል። ህውዬ ምንም ምግብ አልበላም። ምግብ ለምን አትበሉም? እንበላለን፣ እኔ አሪፍ ሽሮ ስሪልኝ እና እኔም አብሬ እበላለሁ ይላል ዳዊት። እሺ ብላ ሽሮ ልትሰራ ሄደች። እናንተ ሐኪም ቤት እንደ ሆቴል ተስማምቷቸዋል ትላለች የህይወት ጓደኛ። ከፈለግሽ ደግሞ ህይወት ልታፈላት አንቺ ውጪ አለ ሳሚ። ለምን ሚስጥሩን ይቺ የጎረቤት ሴት እንዳትሰማ በጣም ተጨንቋል። ሳሩን መሆኗን ሩቲን መውጋቷን እና ጁሱን የተዘጋጀውን ጁስ እንድታቅባቸው ስላልፈለገ ሰራተይችን የጎረቤት ልጅ እንድትሄድ ብትጨቃጨቃትም እሷ ግን የምትሄድ ሆና አልተገኘችምና ተቀምጣ ነበረ። በዛ መካከል እንዲያስጨነቋት ሲሉ እንግዲህ አይ እኔ መንገድ ላይ የሆኑ ሁለት ሰዎች ተጣልተው ነበርና በዛ ምክንያት ነው የወጉኝና አይዞህ ወንድሜ፣ ለማንኛውም የወጉኝ ሰዎች ተይዘዋል። ያንተ ነገርስ ዝም ሊባል ነው? እንደዚህ ተድበስብሶ ሊያልፍ ነው አለችው። ሳሚም ው ግን ው ያንተ ምን የመረዘ ማን ነው ሊመረዝ ይቻላል? ወደዚህ ርቦኝ ዶናት ገዝቼ በልቼ ነበር። ከዛ በኋላ ቀጥታ ገብቼ ሳሚ ሳራ ያዘጋጀችውን ጁስ ነው የጠጣሁት። ከዛ ወዲያው አመመኝ አለና ነገራቸው። እርግጠኛ ነኝ ግን ዶናቱ ሊሆን ይችላል ብሎ ጁሱ መቼም ሂት የሰራችው ጁስ አያመኝም አለ። ውጭ ላይስ ማንን አንተን ለመጉዳት ያስባል ብላ ሩት ይጠየቀችው። ግን ዋናው ደህና ሆኔ ነው። አንቺ ግን እንዴት ነሽ ሩትዬ? አላት ደህና ነኝ አለች። እና አሁን የተወጋችበት ምክንያት ነገረችው። ከዛ ለህይወት ደግሞ ለሩቲ በጣም አመሰግንሻለሁ፣ ህይወቴን አተረፍሽልኝ። ለሁለተኛ ጊዜ ህይወቴን ስታተርፊልኝ ነው ሩታዬ። በጣም ነው ግዴታ ነው ህይወትዬ አንቺን የመንከባከብ ግዴታ አለብኝ ስታት አንቺ እኮ እናት አይደለሽም ለምን ትንከባከብኛለች ስታት፣ እሺ ይቅርታ። ሻሂ አምሮኛል፣ ሻሂ ታመጭልኛለች ስትል ታዛታለች። እሺ ችግር የለም ሻሂ ያፈላልሻለሁ። አንቺን ያልታዘዝኩኝ ማንን እታዘዛለሁ? ህይወቴን የምታተርፊልኝ እኮ አንቺ ነች ብላ ስትላል፣ ከዛ እንግዲህ ሩቲ ደግሞ ሻሂ እስከሚፈላ ወጥታ ለወንድሟ ወንድማ ህይወትን ልትጎዳት ስትል እሷን እንደወጋቻት ትነግረዋለች። ከዛ ህይወት ደግሞ ወደ ማድቤት ሂዳ ኪችን ላይ ምግብ ለመስራት ስትል እሷ ያለቻትን ሳሩን ያደረገቻትን ነገር እያስታወሰች በጣም አለቀሰች። እና ምን ሆነች ነው ብሎ ናሆሜ የደረሰባት፣ አይ ምንም አልሆንኩም በቃ አንድ ነገር አንቺ እንዲከፋሽ አልፈልግም። አንድ ድንባ ከአንቺ እንዲወርድ ይችላል። መድኃኒትህን ጠጣና ተኛ። እሺ፣ አይዞሽ ህይወትዬ እኔ እስካለሁልሽ ድረስ አንቺ ምንም መሆን የለብሽም ብሎ አጽናናትና ወደዛ ሄደ። እሷ ግን በቃ ቢላዋን ባየች ቁጥር ቢላዋን በእጇ ለመያዝ በጣም እየከበዳት ይገኛል። ለምን በቢላዋ ሳሩን ያስፈራራቻት ነገር ይመጣባታል። ግን ለምንድን ነው እንደዚህ የምታደርገኝ? ልትጎዳኝ እኮ ደግሞ አትችልም ነበረ። እኔን እኮ ተወደኛለች እያለች አሁን ድረስ ደስታ ምናታል ከዛ ወይዘሮ ሳሩን አይኗን በጨዋጥባ መታችና የት ጌት ነበር ሽ እህቴ አላት ዳዊት ውይ እኔ እኮ የማተርፍ መስሎኝ በጣም ተጨነቄ ነበር እኔ ደህና ነኝ አትሰቢ አንቺ ግን እህታችንን እንኳል ይሄ ይገባታል እንዴ አላት ደነገጠች ምን በቃ አንቺና እሷ እነቷን ተነግሮባት መስሏት። ላ ይቅርታ በጣም ወንድሜ፣ ይሄ ይፈጠራል ብዬ አላሰብኩም። ነበራቸው ማሰብ ምን ነበረብሽ እኮ መጨነቅ ነበረብሽ እኮ ይላታ ዳዊት። ለትንሽ እኮ ነው የተረፈችው። ሰዎቹ እኮ ትንሽ በደርሱላት እኮ ሰዎቹ አ የሩትን እኮ ነው የወጓት ሰዎች አላት ደ ደግነቱ መያዛቸው ጠቀመን እንጂ ጥፍራቸውን ነበር ምንቅራቸው ሩትን የወጓቱ ሰዎች ሲላት፣ ሳሩን አንቺ ሁሉ ነገር አልገባሽ ይመስል ሩት እኮ መንገድ ላይ የተጣሉ ሰዎች አገላግለው ስትል ወጓል። እኔ አላምንም ማለች እኮ አንቺ ኮ ለእኛ ግድለሽ ማየሽ አረብ ፍጹም ትላለ። ምነካህ ዳዊት ትለዋለች አሁን እንዴት ናት ብላ እንደማታውቅ ሆና ተጠይቀዋል። መጀመሪያ ግን እንደ እሷ መሆኗ ሊነግራት ነው ብላ እየተርበተበተች ነበረ። እማዬ ግን አልነገርሻትም አይደለ ሲላት፣ አልነገርኳትም እና አሁን እንዴት ሆነች ሩት? የትዳኖስ ሩት ተኝታለች አለች። ሁለታችሁም ደህና ስለሆናችሁ በጣም ደስ ብሎኛል ብላ አስመሰለች። ፈጣሪ ይመስገን አለ ከዛ በኋላ ትክዝ ብላ በሀሳብ ውስጥ ሄደች። እንዴት ይሄ ነገር ተደበቀልኝ ብላ ማለት ነው። በፍጹም ግን መደበቅ የለበት እውነታው ቀጥሎ መውጣት አለበት። ከዛ እንግዲህ ሳሚ ደግሞ ይጠራና ክፍል ህይወትን፣ ይህንን መድኃኒት አንቺ ፌስታል ውስጥ ነው ያገኘሁት። በቃ አንቺ ዳዊትን ልትመርዡ ነበር ማለት ነው ስላት፣ እንዴት ምን ማለት ነው? እንዴት እንድመረዘዋለሁን እኮ ወደዋለሁኝ። አታስመስ፣ ይሄ እኮ ከአንቺ ያገኘ እሱ ደግሞ ምንድን ነው ማለች። አንቺን ልጠይቅሽ እንጂ ይሄንን መድኃኒት ከኪስ ፌስታልሽ ያለ ደግሞ ነፍሰ ገዳ? ብለሽ ብለሽ ማንን ነው የምገለው? አለ ሳሚ። አልተሳካልሽም እኮ ልትገሊ ሞክረሻል። አሁንም አልገባኝም ስለምንድን ነው የምታወራው? ስትል ተጠይቀዋለች። እስከማውቀው ድረስ በከባድ ነገር የምታረጊ የነበረው አንቺ፣ እሱን ለመግደል ለምን አስብ? ሳሚ ለንግግርህ ለከት ይኖርህ አለችው። ይህም መድኒት፣ ያገኘሁት ዳዊት የተመረዘበትን ያገኘሁት ደግሞ አንቺ ፌስታል ውስጥ ነው ሲላት፣ ኧረ ይሄ ደግሞ የዛሬ ቀልድ ነው ትላለች። ስሚ እኔ ልትዋሽኝ አትችም። ንገሪ ለምንድን ያደረግ? በፍጹም አላደረግኩትም። እኔ ለምን ብዬ ነው የማደርገው? አላደርገውም። እኔ አይደለሁም ዘባ። እኔ ስንት ጭንቀት አለብኝ። ለቀቅ አድርግልኝ። ከፈለክ ሂድና አንተ ሚስትን ጠይቃት። ከዚህ ቤት ውስጥ ብቸኛ ተጠርጣሪ ሳሩናት ብላ ተናግራ ስትወጣ ሩታ ተለጥፋ እያዳመጠቻቸው ስለነበረ ሁሉን ነገር ሰምታቸዋለች። አሁን እንግዲህ ሩቲ አውቃባቸዋለች ማለት ነው። በጣም ያሳዝናል። በዚህ የዛሬው ተጠናቋል። አሰላሙ አሌይኩም ወራህመቱላ ወበረካቱ።